ሰላም ጤና ይስጥልን። ክቡራን ዩቲብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ ኳታርን ለመከላከል የገቡት ቃል ሰላም ለራቀው ቀጠና መረጋጋት አሊያም ጦስ ሊሆን ይችላል። ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት የባህር ሰላጤው ሀገር የሆነችው ኳታር የአሜሪካን ጦር ጨምሮ በየትኛውም መንገድ ለመከላከያ ፕሬዚዳንታዊ ትዕዛዝ ፈርመዋል። የዚህ ትዕዛዝ ጽሑፍ በነዳጅ የበለጸገችው ሀገር ላይ የሚቃጣ የትኛውም ወታደራዊ ጥቃት በዩናይትድ ስቴትስ ስጋት ተደርጎ እንደሚታይና የአሜሪካና የኳታርን ፍላጎት ለመከላከልና ሰላምና መረጋጋት ለማምጣት ሁሉንም ሕጋዊ፣ ዲፕሎማሲያዊ፣ ኢኮኖሚያዊና አስፈላጊ ከሆነም ወታደራዊ እርምጃ ትወስዳለች ይላል። ትዕዛዙም በአሜሪካና ኳታር መካከል ግዙፍ የደኅንነት አጋርነት ሆኖ የሚታይ ሲሆን፣ ከሰሜን አትላንቲክ የጦር ቃል ኪዳን ኔቶ ትብብር ጋር የሚመሳሰል ነው። በጎረቤት አረብ ሀገራት ቅናት ማሳደሩም አይቀሬ ቅናት ማሳደሩም አይቀሬ ነው። ኳታር ከጥቂት ዓመታት በፊት ከጎረቤቶቿ የኢኮኖሚና የዲፕሎማሲያዊ ማዕቀብ መካከል ከመሆን ከየመካከለኛው ምስራቅ የሰላም አምባሳደር በመሆን ያደረገው ሽግግር አስደናቂ ከመባል የሚተናነስ አይደለም። በቅርቡ ሐማስ እና እስራኤልን ለማስታረቅ ያደረገችው ሚናም የሚጠቀስ ነው። ሐማስ የፖለቲካ ቢሮው በዶሃ የሚገኝ ሲሆን አሁን ላይ ሰኞ ዕለት ይፋ የተደረገውን ባለ 20 ነጥብ የፕሬዝዳንት ትራምፕ የሰላም ስምምነትን እየተመለከተ ነው። ዶሃ በቀጠናው ትልቁ የሆነው የአሜሪካን አየር ኃይል ጣቢያ አል ኡዲስ መቀመጫም ናት። የትራምፕ የክልል እርምጃ እስራኤል ባለፈው ወር የሐማስ መሪዎችን ኢላማ አድርጋ በኳታር በፈጸመችው የአየር ጥቃት ዝቅተኛ የቡድኑ አባላትና የኳታር የጸጥታ መኮንኖች ከተገደሉና ከዥሁ ንጉሳዊ ያልታኒ ቤተሰብ ቁጣን ተከትሎ የመጣ ነው። ኳታር ከወራት በፊት አሜሪካ በኢራን የኒውክሌር ጣቢያዎች ላይ ላደረሰችው ጥቃት አጸፋዊ ምላሽ በትሄራን ጥቃት ተፈጽሞባታል። ከአሜሪካ ጋር ባላት አጋርነትና ወታደራዊ ሰፈር በማስተናገዷ የሚጠበቀውን ከለላ አላገኘችም፣ በሚል ኳታር በግልፉ አረብ ሀገራት ውስጥ እያደረገ የመጣውን ስጋትም አንዣቦባታል። የኳታር ውጭ ጉዳይ ሚኒስትር የትራምፕን አዲሱ ትዕዛዝ የሁለቱ ሀገራት ጥብቅ የመከላከያ ጋርነት ለማጠናከር ጠቃሚ እርምጃ ሲሉ በደስታ ተቀብለውታል። ይሁን እንጂ የፕሬዚዳንት ትራምፕ እርምጃ የመጣበት እውቀትና ምክንያቱ እንዲሁም ይሁን እንጂ የፕሬዚዳንት ትራምፕ እርምጃ የመጣበት ወቅትና ምክንያት እንዲሁም በዋሽንግተን ተፈጻሚነቱ ላይ በርካታ ጥያቄዎች እያስነሳ ነው። እርምጃው ትራምፕ የጋዛ ንጣፈንታ በሚወስነው እቅዱ ዙሪያ ሐማስ እየተነጋገረ ባለበት ወቅት ስጋት ያለበት የቀጠናው ሁኔታ ላይ ተጽዕኖ የሚያሳርፍ ነው። በእስራኤል የቀድሞ የአሜሪካ አምባሳደር ዳን ሸፒሮ ትራምፕ ከዱሃ መተማመኛ ሳያገኙ ለኳታር ትልቅ ሽልማት እየሰጡ ነው ሲሉም አስተያየታቸውን አጋርተዋል። ትራምፕ ለኳታር የሰጡት የደህንነት ከለላ ሐማስን ስምምነቱን እንዲቀበል ካላደረጉ፣ አሊያም ቡድኑ ካልተስማማ ከሀገሪቱ ካላባረሩ ምንም ትርጉም የሚሰጥ አይደለም፣ ሲሉ እርምጃው ላይ ያላቸውን ጥርጣሬ ገልጸዋል። የእስራኤል ሀርትህዝ ጋዜጣ እርምጃው በእስራኤል ምን ተብሎ ሊተረጎም እንደሚችል ሲያጠቃልልም፣ ኔታየው የትም ቢሄዱ ደህንነት እንደማይሰማቸው ማስጠንቀቂያ ቢሰጡም ትራምፕ በኳታር ለሚኖሩ የሐማስ አመራሮች ያለመንካት ዋስትና ሰጥተዋል ብሏል። ይሁን እንጂ የገልፍ ተንታኞች እስራኤል ከድንበሩ አልፋ የምትፈጽመው ጥቃት እያደረ ባለበት በዚህ ወቅትና በአሜሪካ የደህንነት ጥላ ስር መግባት አስተማማኝነት ጥያቄ ውስጥ በወደቀበት በዚህ ጊዜ ቀጠናውን ለአረብ መረጋጋት የትራምፕ ከለላ አስፈላጊ ነው ብለዋል። የየዩሮ አዥያ ቡድን አባል የሆኑት ፈራስ ማካስድ የትራምፕ እርምጃ ኳታርና ሌሎች የገልፎ ሀገራት ዳግም ለማስተማመን የሆነ ያህል መንገድ ነው የሚል ሲሆን ሳውዲ አረቢያ ተመሳሳይ ከለላ ይሰጣታል ብለው እንደሚጠይቁም ተናግረዋል። ለኳታር የተሰጣት የደህንነት ዋስትና ጥቃት ከተሰነዘረባት እስከ አሜሪካ የጦር ድጋፍ ድረስ ሰፊ ነው። በዚህ እይታ ከሌላው በአንድ አባል ሀገር ላይ ወታደራዊ ጥቃት ከተሰነዘረ የጋራ ምላሽ እንዲሰጥ ከሚጠይቀው የኔቶ አንቀጽ አምስት ጋር የሚመሳሰል ነው። ነገር ግን ከሌላው በዋይት ሀውስ የወጣ አስፈጻሚ ትዕዛዝ መሆኑ አሜሪካ የኃይል እርምጃ ከመውሰዷ በፊት በፕሬዝዳንቱ ለምክክር መቀመጥ ያለበት የኮንግረሱ ስልጣን የሚተላለፍ ነው። ይህ ማለት ትእዛዙ ሕጋዊነት የሚጎድለው እና በቀጣዩ ፕሬዝዳንት ሊሻሻል አሊያም ላይ ይፈጸም የሚችል ነው። ከዚህ ባሻገርም በኮንግረሱ አባል በሆኑ ዴሞክራቶች ተቃውሞ ሊገጥመው ይችላል። ይህ ትእዛዝ አሜሪካ ትቅደም በሚል አጀንዳ በሚታወቀው የትራምፕ አሜሪካ ዳግም ታላቅ የማድረግ የድጋፍ እንቅስቃሴ ውስጥም ተቃውሞ ገጥሞታል። ለትራምፕ ቅርብ የሆኑት የቀኝ ዘመም ተሟጋች ሎራ ሎመር ኳታር ለአሜሪካ አጋር ከመሆን ይልቅ ስጋት ናት ሲሉም አመልክተዋል። የትራምፕ ቀንደኛ ደጋፊ የሆኑት የሪዶ አቅራቢ ማርክ ሊቬን የአሜሪካን በቀጠናው የተለመደ አጋርነት አፍራሽ ነው የሚል እምነት ያላቸው ሲሆን፣ በኳታር ያለው የሐማስ አመራር በእስራኤል ቢገደል ከእስራኤል ጋር ወደ ጦርነት ልንገባ ነው ሲሉም ይጠይቃሉ። በሌላ ጎን ደግሞ በኳታር የትራምፕ ቤተሰብ ግላዊና የንግድ ትስስር የሚገኝ ሲሆን በትራምፕ ተቀናቃኞች ከባለጸጋ የገልፍ ሀገራት ጋር የሚደረግ የውጭ ጉዳይ ፖሊሲ የጥቅም ግጭት ሆኖ ይታያል ይላሉ። በልጆቻቸው ኤሪክ ና ዶናልድ ጄኔሪ የሚመራው የትራምፕ ኩባንያ በኳታር ቅንጡ የጎልፍ ሪዞርት ለመገንባት ባለፈው ሚያዝያ ውል አስሯል። ኳታር ለአሜሪካ አዲስ 747 አውሮፕላን ያበረከተ ሲሆን ትራምፕ ኤርፎርስ ዋን በዚህ አውሮፕላን ለመተካትም አስበዋል። የዋይት ሐውስ እና የኳታር ባለስልጣናት በንግድ ግንኙነት እና በፖሊሲ መካከል ምንም የጥቅም ግጭት የለም ሲሉም ያስተባብላሉ። ይሁን እንጂ አካውንተብል ዩኤስ የተባለው ድርጅት ባልደረባ የሆኑት ቶኒ ካርክ በሁለቱም መካከል ያለው መስመር በመጣስ ትራምፕን ይወቅሳሉ። ከኳታር መንግስት ጋር የንግድ ስምምነት ያለው ዶናልድ ትራምፕ ለቅንጡ የኳታር የጎልፍ ሜዳ ወታደራዊ ጥበቃ ግብር ከፋዮቹን አሜሪካውያን ገንዘብ ማስከፈል ይፈልጋል ሲሉም ተችተዋል። ትራምፕ ባለፈው ግንቦት የንግድ ንግግሮችን ባካተተው የቀጠናው ይፋዊ ጉዟቸውን ዶሃን ጎብኝተዋል። ይሁን እንጂ ዋይት ሐውስ የጥቅም ግጭት ክስን ሁሌም ውድቅ ያደርጋል። የዋይት ሐውስ ምክትል ፕሬስ ሴክሪታር የሆኑት አና ኬሊ ለቢቢሲ የፕሬዚዳንት ትራምፕ ኩባንያዎች በልጆቻቸው በአደራ ይተዳደራሉ፣ ምንም የጥቅም ግጭት የለም ሲሉም ምን ላይ ይሳተዋል። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታትኝ፣ አመሰግናለሁ። ቁራን የዩቱብ አድማጮቻችን ለሰአቱ ያቀረብኩላቸው አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣